እንዴት ናቸው? የአምላካችን የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ራዕይ እንግዲህ ባቡር ነው። ራዕይ ባቡር ነው አይደል? ይቀበላል፣ ያራግፋል፣ ይቀበላል፣ ያራግፋል። ራዕይ ባቡር ነው። ወደ ስፍራው ይሄዳል። ከእንደገና ደግሞ ሌሎች ሰዎች ይቀበላል። ራዕይ ቅብብሎች ስለሆነ ስለዚህ የምንቀበለው ነገር ትውልድን የሚያሻግር መሆን አለበት ማለት ነው አይደል? ራዕይ ከትውልድ ጋር የተገናኘ ነው፣ ከዘመን ጋር የተገናኘ ነው፣ ከጊዜ ጋር የተገናኘ ነው። ስለዚህ በጊዜ ውስጥ እንዴት ነው መኖር ያለብን የሚለውን ነገር ማሰብ አለብን። አያችሁ፣ አንዳንድ ጊዜ ጊዜያችንን እናባክናለን። በምን ሲባል ባልባሌ ቦታ ወደ ዋና ሀሳብ ያልገባው። ራእይ ባቡር ነው፣ ፈጣን ነው። ይቀበላል፣ ይሰጣል፣ ከእንደገና እንቀበላለን። ለምን ቅብብሎች ስለሆነ፣ በቅብብሎች ውስጥ ህይወት ስለሚገለጥ። አያችሁ፣ የሚቆም ነገር አይደለም። የሚቆመው እኔና እናንተ መተንፈስ ስናቆም ገባችሁ? የሚቆመው እኔና እናንተ መተንፈስ ስናቆም ብቻ ነው። ራእይ የሚቀጥል ነገር ባለ ራእዩ እሱ ስለሆነ የራእዩ ባለቤት እሱ ስለሆነ ራእይን የሰጠ እሱ ስለሆነ ህይወትን የሰጠ እሱ ስለሆነ ይላል መጽሐፍ ቅዱስ። ስለዚህ ህይወት ከእሱ ስለወሰድን ሁልጊዜ እሱን እየመሰልን እሱን እየመሰልን እየተቀየርን እንሄዳለን ማለት ነው። መሰረታችን እሱ ስለሆነ ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ፣ ኢየሱስ ክርስቶስ ጌታ ነው። ዛሬ የምንከፋፈለው ቃል ሉቃስ ላይ 19 ምዕራፍ 19 ከአንድ ጀምሮ ካንድ እስከ 10 ያለውን እናነብና ጸልየን እንጀምራለን። ኢየሱስ ጌታ ነው። እንዲህ ይላል፣ በጌታ በኢየሱስ ክርስቶስም ስም አነባዋለሁ። ሉቃስ ምዕራፍ 19 ከአንድ እስከ ነው፣ የሚፈልጋት የተወሰነች ቁጥር ነው። እንዲህ ይላል፣ ወደ ኢያሪኮም ገብቶ ያልፍ ነበር። ወዴት? ወደ ኢያሪኮ ገብቶ ያልፍ ነበር ይላል። እነሆ ዘኪዎስ የሚባል ሰው እርሱም የቀራጮች አለቃ ነበረ። ባለጠጋም ነበር። ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበር ቁመቱም አጭር ነበረ፣ ስለ ህዝቡ ብዛት አቃተው። በዛችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጠ፣ ከአንድ ሾላ ላይ ወጣ። ኢየሱስ ወደዚህ ስፍራ በደረሰ ጊዜ አሻቅቦም አየና፣ ዘኬዎስ ሆይ፣ ዛሬ በቤትህ እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀምጦ በደስታም ተቀበለው። ሁሉም አይተው፣ ከኃጢአተኛ ሰው ጋር ሊገባ ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጉሩ። ዘብድዮስ ግን ቆሞ ጌታ ሆይ ጌታን ጌታ ሆይ ካለኝ ሁሉ እኩሌቶቹን ለድሆች እሰጣለሁ። ማንንም በሐሰት ከስሼ እንደሆነ አራት እጥፍ መልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ስለዚህ ቤት መዳን ሆኗል። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና አለው ይላል። ጌታ የተመሰገነ እንጸልያለን። እግዚአብሔር እንዲያስተምረን የራእዩ ባለቤት አንተ ስለሆንክ፣ አባባ የቃሉ ባለቤት አንተ ስለሆንክ፣ የሕይወት ባለቤት አንተ ስለሆንክ ዛሬ ደግሞ በዚህ ማለዳ ላይ እነሆ እግዚአብሔር አምላኬ ከመጀመሪያ ጀምሮ እየተናገርከን ስላለ አሁን ደግሞ እንድትናገረን እያንዳንዳችንን አይምሯችንን እግዚአብሔር የልባችንን እውነት የልባችንን ሐሳብ በጌታ በኢየሱስ ክርስቶስ የልባችንን ዓይን እንዲከፈት እንጸልያለን። አባቱ በጥንቃቄ ቃልህን እንድንሰማ ቃል ቃልህንም ሰምተን አባባ በሕይወት መኖር እንድንችል የቃለ እውነት በእኛ ላይ እንዲያበራ ጸልይ። በጌታችን በመድኃኒታችን በኢየሱስ ክርስቶስን ብለን ጸልይ አሜን። እንግዲህ እንደምታውቁት ይሄ የሉቃስ ወንጌል ሉቃስ ነው የጻፈው። የሉቃስ ወንጌልን የሉቃስ ወንጌልን የጻፈው ሐኪሙ ሉቃስ ለምሳሌ ከአዲስ ኪዳን መካከል አዲስ ኪዳን ከጻፉ ከስምንቱ ሰዎች መካከል አንዱ እሱ ነው። ሰባቱ አይሁድ ሲሆኑ አንዱ ብቻ ነው አሐዛ ማን ሉቃስ ስለዚህ በ60 ዓመት ገደማ ነው ሁሉ ነገር ያለቀው። ሉቃስ ተጠንቅቆ ነው የጻፈው ይላል። ይህንን ቃል መጀመሪያ ምዕራፍ ላይ ስትናገሩ አይታችሁ ከሆነ ለከበርቴው ለቴዎፍሎስ ሆይ በመጀመሪያ የነበረውን ደግሞ እማኝ ከነበሩት ይህንን ነገር ሰምቼ በጥንቃቄ ጻፍ ኩልህ እያለ ይናገራል። ስለዚህ የጥንቃቄ መጽሐፍ ነውና በጥንቃቄ መስማት አለብን ማለት ነው። ርዕሱ ዋናው ነገር ላይ ማትኮር ማለት ነው። ርዕሳችን ዋናው ነገር ላይ ማትኮር፣ ዋናው ነገር ላይ ማትኮር ይላል። ለምሳሌ አይታችሁ ከሆነ ኢየሱስ ወደ ኢያሪኮ መጣ ይላል አይደል? ወደ ኢያሪኮ፣ ወደ ሦስት ቦታ ወደ ኢያሪኮ መጣ፣ ወደ ኢያሪኮ መጣ፣ ወደ ጢሞቴዎስ ወደ በርጠልሜዎስ መጣ፣ ወደ ኢያሪኮ መጣ። ለምንድን ነው ወደ ኢያሪኮ ሊመጣ ይችላል? አያችሁ በዛ መንገድም ያልፍ ዘንድ ግድ ሆነበት ይላል ስለዚህ ዘኬዎስ የተቸገረው ነገር ነበር ይላል አንድ ከቁመቱ ማጠር የተነሳ ሁለት ከህዝቡ ብዛት የተነሳ ኢየሱስ ክርስቶስን ማየት አቃተው ይላል ከህዝቡ ብዛት የተነሳ ቤተ ክርስቲያን ግርግር ግን ክርስቶስን የምትሸፍን ከሆነ በጣም አደገኛ ነገር ነው ይሄ ሰውዬ ሊድንበት ፈልጓል የኢየሱስን ዝና ሰምቷል። ግን ኢየሱስ በሌሎች ተከቦ ነበር ይላል። ሸፍነውት ነበር ይላል። ኢየሱስ ተከልሎ ነበር ይላል። ይሄ መለኮት ማንነት እየተራመደ መጣ ይላል። ለማ ለፈውስ፣ ለተአምራት ግን ኢየሱስ ክርስቶስ በሌሎች ተሸፍኖ ነበር ይላል። ግርግር አለ። ክርስቶስ ተሸፍኗል። ሊድንበት ፈልጓል። ንስሐ ሊገባ ፈልጓል። የያዘው ነገር አለ። የጨበጠው ነገር አለ። ደግሞ የሰማው ነገር አለ። ከጨበጠው ነገር ከያዘው ነገር ይልቅ የሰማው ነገር በለጠ ይላል። ሰምቶን በመጣ ጊዜ ግን በሰዎች ተከቦ ነበር ይላል። አንድ፣ ከቁመቱ ማጠር የተነሳ ሁለት፣ ከህዝቡ ብዛት የተነሳ ሸፍነውት ነበር። ብቻውን ቢመጣ ያየው ነበር። ሸፍነውት ነበር ይላል። ሸፍነውት ነበር ከልለውት ነበር ይላል። ኢየሱስ ክርስቶስ ግርግሩ ሸፍኖት ነበር ይላል። ስለዚህ በዚህ ዘመን መጠንቀቅ አለብን እንዳንሸፍን ወገኖቼ። እሱ ክርስቶስ ላይ አተኩሮ ነበር ይላል ሰምቷል። ሊድን ፈልጓል። ንስሐ ሊገባ ፈልጓል። ለምን የስሙ ትርጓሜ ራሱ ከባድ ነው። ቀራጭ ነው ይሉታል። ስለዚህ አይፈልጉትም፣ አይወዱትም ነበር ይላል። ዘኪዎች የስሙ ትርጓሜን ታውቁታላችሁ። ያው ንጹህ ማለት ነው። የስሙ ትርጓሜ ንጹህ ማለት ነው። ግን የሚያደርገው ነገር ትክክል አልነበረም ይላል። ስለዚህ ሊድን ፈለገ፣ ሊፈወስ ፈለገ። በሌሎች ተሸፍኖ ነበረ ይላል። ትንቢት ይመጣል። ምን አይነት ትንቢት? መገለጥ ይመጣል። ምን አይነት መገለጥ? ክርስቶስ ክርስቶስ የማይሸጥ ክርስቶስን የማያገልጥ የህይወት ማንነት። አያችሁ ብዙ ግርግር አለ፣ ግን ብዙዎች ሊድኑ አልቻሉም ይላል። አያችሁ አንድ አይነት ተደባልቀናል ይላል። ስለዚህ ከዚህ የህይወት ማንነት ወተን ክርስቶስን እንድናይ የህይወታችን መሰረት የሆነውን ጌታን እየተመለከትን መራመድ እንድንችል ያኔ ባለፈው ሳምንት ሬቤካ ነው ሪች ነች ያለ ያስተማረችው ሬቤካ ነው ያስተማረችው እና በጣም ተች አድርጋኛለች። በቃ ያለ ክርስቶስ እናት ይንገራናለች። ክርስቶስን ማንገልጥ ከሆነ የኔና የናንተ ክርስትና በኔና በናንተ ውስጥ ክርስቶስ የማይታይ ከሆነ በመስሪያ ቤት የማይታይ ከሆነ በምንንቀሳቀስበት መንገድ የማይታይ ከሆነ ክርስትናችን ጥያቄ ያለበት ማለት ነው። እነቱ አንዱ የ18 አመት ልጅ የ18 የ20 አመት የ21 አመት ልጆች እንዴት እንደሚናገሩ አስቡ ገና የሚያስደንቅ የሚያስገርም እጅ ባፍ የሚያስጭን ነገር ነበር ሲናገሩ የነበር። ከነዚህ ልጆች እነዚህ አይነት ነገር ይወጣል። ስለዚህ ክርስቶስን እንዳንሸፍን እንድንጠነቀቁ ቀራጭ ነው ሃብታም ነው ባለጠጋ ነው ብዙ ነገር አለው፣ ግን የጎደለው ነገር ነበር ይላል። ወደ ክርስቶስ መጣ ይላል። ዛፍ ላይም ወጣ ለማየት። ከዛ ኢየሱስ አየው ይላል። ትኩረታችን ክርስቶስ ላይ እንዲሆን ትኩረታችን ክርስቶስና ክርስቶስ ላይ እንዲሆን እይታችን ክርስቶስ ላይ እንድንሆን የምናገለግለው ነገር ሚዛን እንዲደፋ ወገኖች፣ አለበለዚያ ነቲንግ ነው። ሥጋ ሥጋ የሚሸጥ ከሆነ አስቸጋሪ ነው። ከሌሎች መጥተው ሊድዱበት አይችሉም። ለምን በእኛ ላይ ያልሰራ በሌሎች ላይ ሊሰራ ስለማይችል ስለዚህ ክርስትና መጠንቀቅ አለብን ወገኖች በልሳን ጸልየን ዘምረን የመሳሪያ ማዕት ተንጋግቶ ግን ክርስቶስ ካልተገለጠ ምን ይጠቅመናል ወገኖች? ምን ይጠቅመናል ወገኖች? ኤርሚያስን እንዲህ አለው ይላላል ኤርሚያስ 33 ላይ ወደ እኔ ጩህ አለው ለምን ወደ እኔ ጩህ? አንድ ነገር አደርጋለሁ አለ። አንተም የማታውቀውን እና ኃይለኛ ነገር ከፊትህ አደርጋለሁ። ወደ እኔ ጩህ። ኤርምያስም በግዞት አደባባይ ታስሮ ሳለ ለሁለተኛ ጊዜ ማለት ነው፣ ታስሮ ሳለ ወደ እኔ ጩህ አለ። ወደ እሱም ጮኸ ይላል። አንተም የማታውቀውን ታላቅና ኃይለኛ ነገር ከፊትህ አደርጋለሁ ብሎም ተናገረው ይላል። ወደኔ ጩ አለ ለምን ለመፍትሄ ወደኔ ጩ እኔ ወደኔ ስትጮ እኔ የምመልሰው ነገር አለ አለ አያችሁ ኤርሚያስም ጮኸ ይላል እግዚአብሔርም መለሰለት እያለ ይናገራል ለምንድን ነው ወደ ኢያሪኮ እየመጣ ያለው ጌታ ኢየሱስ ክርስቶስ ተመልከቱ እዛ ላይ እንዲያውም በርጠሌሞስ 10 ላይ ሲናገር 10 46 ላይ አይደል ሲአንድ ሰው ካገኘ አንብብልኝ 10 46 ላይ ማርቆስ 10 46 ላይ ወደ ያሪኮ መጣ ይላል። ከደቀ መዛሙርቱ ጋርም ሆኖ ይላል ወደ ያሪኮ መጣ። ከዛ አንድ አዲስ ነገር ተፈጠረ ይላል። ኃይለኛ ግርግር ነበር ይላል። ይሄ ሰውዬ እንደዚህ አይነት ግርግር አይቶ አያውቅም። ግን አንድ ነገር ተረዳ ይላል። እንደዚህ አይነት ግርግር ምንድን ነው ባለው ጊዜ የናዝሬቱ ኢየሱስ ያልፋል ብለው ነገሩት ይላል። ከዛ አብዝቶ መጮህ ጀመረ የዳዊት ልጅ ኢየሱስ ሆይ ማረኝ። ዝም እንዲል ባሰኙት ጊዜ የናዝሬቱ ኢየሱስ ሆይ። አያችሁ፣ እይታው እሱ ጋር ነበር ይላል፣ ትኩረቱ እሱ ጋር ነበር ይላል። በቃ ይበቃኛል አለ፣ ማየት እፈልጋለሁ። የዛን ጊዜም ጩኸቱን ሰምቶ ኢየሱስ መሄድ አልቻለም ይላል። ጩኸትን ሰምቶ ወደፊት መራመድ አልቻለም ኢየሱስ። ከዛ በሉ ጥሩት አለ። ይጠራሃል አሉት ይላል ከዛ ምን አደርግልህ ዘንድ ትወዳለህ ባለው ጊዜ ወርቅ አላለውም፣ ብር አላለውም፣ ዝና አላለውም፣ መኪና ሌላም ሌላም ነገር አላለው። አይ ዘንድ አለው። እንደ እምነት ይሁንልህ አየም ይላል። እያመሰገነውም ተከተለው ይላል እኮ ነው በቃ እያቸው አየም ይላል። አይም ነበር ወገኖች። ከዛም አይ ይላል። እያየም ተከተለው ይላል። እያሪኮ ማለት በጨረቃ የተሰራ ከተማ ማለት ነው። በሰሜን ምዕራፍ በሰሜን ደቡብ የጨው ባህር ከአንዴም ሶስት ጊዜ የፈረሰች ከተማ ነበረች። ስለዚህ የስሟ ትርጓሜ የጨው ባህር ወይም ጨረቃ ማለት ነው። ስለዚህ ኢየሱስ ክርስቶስ ያንን ቦታ የመረጠበት ቦታ አንደኛ ብዙ ሰዎች የሚሰበሰቡበት ቦታ ነው፣ ሁለተኛ ዝቅ ያለች ከተማ ነች፣ ሶስተኛ የንግድ አካባቢ ቤተክርስቲያን የሚበዛበት ብዙ ሰዎች የሚተላለፉበት ቦታ ስለሆነ ለመስበክ ለኢየሱስ ክርስቶስ በጣም አመቺ ስፍራ ነበር። ይላል ደግሞ ያ እውር ከበራ በኋላ ብዙዎች አዩት ይላል። አያችሁ። ስለዚህ የመዳን መንገድ በክርስቶስ ኢየሱስ አይም ነበር። ሁሉም አዩ፣ ነጋዴዎች አዩ። ታመሮ ላይ ምን ያላዩት የሉማ። ሁሉም ካዩት በኋላ ኢየሱስን መከተል ጀመሩ ይላል። ከማን እውሩ ከበራ በኋላ ይላል። አያችሁ። ይሄ ነው በቃ ኢየሱስ የተጠቀመበት መንገድ ይሄ ነበር ይላል። አያችሁ ያንንም ቦታ ደጋግሞ የሄደበት ምክንያት ለዚህ ነበር። የዚሁን ቃል ሉቃስ 18 ላይ ማግኘት ትችላላችሁ። ሁለቱም አንድ ዓይነት ነው። ስለዚህ አብዝቶ ጮኸ፣ አብዝቶም ጮኸ። ዝም እንዲል አሰኙት ይላል። ዝም ሊል ግን አልቻለም ይላል። ለምን ቢባል እንዳልፈው ፈለገ ይላል። የዳዊት ልጅ ኢየሱስ ሆይ ያለ እንዴት ደስ ይላል ባካች የዳዊት ልጅ ኢየሱስ ሆይ ማረኝ፣ ያለው የዳዊት ልጅ ኢየሱስ። በምንም ሁኔታ ስትሆኑ ወደ ኢየሱስ ስትጮ መፍትሄ ያለው። በምንም ነገሩ ስትሆኑ ኢየሱስ ስትሉት ከጠፍ ይላል። ዘመድ የማይደርስልህ፣ ወገን የማይደርስልህ፣ ብር የማያስጥልህ፣ እውቀቴ የማያስጥልህ ኢየሱስ ስትለው ግን ከጠፍ ይላል አያችሁ። ይህ እኮ ነው የኔና የናንተ ጌታ፣ የማይተውን የማይጥለን አምላክ እንዴት እንዴት እንደመጣን ሁላችንም እናውቃለን። ኢየሱስ ብሎም ጮኸ ይልና፣ ኢየሱስም ጠራው። ምን አደርግልህ ዘንድ ትወዳለህ ሲለው ቆሻሻውን ነገር ትቶ ማየት እፈልጋለሁ አለ። የዛን ጊዜም አየ ይላል። አያችሁ ሙሉ ሰው ሆነ ይላል። ሙሉ አደረገው። ኢየሱስን ስታዩ ሙሉ ነው ምትሆኑት። ሙሉ ትሆናላችሁ፣ አትጠራጠሩ። ኢየሱስን ስታዩ ሙሉ ነው፣ ጎዶሎነት የለም። ምናልባት ሊዘገይ ይችላል ግን ቢዘገይም በእርግጥ ይመጣል ታገሰው እንዳለ ስለዚህ ሰዓቱን ቆጥሮ ጊዜውን ቆጥሮ ይመጣል በማን በሱ አቆጣጠር በእኔና በእናንተ አቆጣጠር አይመጣም በሱ ጊዜና በሱ ሰዓት ይመጣል ብዙ የምናለቅስበት የተሸከምናቸው ነገር የምንልበት ነገር ምንድነው ክርስትና ያልበት ግን ይመጣል ታገሰው ይመጣል በእርግጥ ይመጣል እንዳለቀስ ካትቀር በእርግጥ ይመጣል። ኢየሱስ ሀሌሉያ! በእርግጥ ይመጣል። መከራ አለ፣ በእርግጥ ይመጣል። ችግር አለ፣ በእርግጥ ይመጣል። የማይመች ነገር አለ፣ በእርግጥ ይመጣል። ሀሌሉያ! ይሄ ነው በቃ። በእርግጥ ይመጣል። እርግጠኛ ሆኜ የምነግራችሁ በእርግጥ ይመጣል በእርግጥ ይመጣል። ትኩረታችንን ወደ ኢየሱስ ብቻ ወደ ተናገረን ወግድ። እሱ ሲናገር ያደርጋል። እሱ ሲናገር ይፈጽማል። እሱ ሲናገር አካል ይለብሳል። እሱ ሲናገር ያስቃል። እሱ ሲናገር ደስ ያሰኛል። እሱ ሲናገር በሰዓቱ ያደርጋል። በሰዓቱ ደግሞ ነገሮችን ውብ አድርጎ ይሰራል ይላል። ኢየሱስ ክርስቶስ ጌታ ነው። ኤልያስ አንድ ጊዜ እንዲሆነ ይላል ለአካብ ከተገለጠለት በኋላ ኤልያስ ከየት እንደተነሳ ከየት እንደመጣ አናቅም፣ ግን ፐርፌክት የበሰለ ነቢይ ነው ይላል። ከየት እንደመጣ ትውልዱን አናቅም፣ ግን 17 ላይ ለአካብ ተገለጠለታል። እሱን አይደል ለምፈልገው። ለአካብም ምናለው? ተገለጠለትና ከዚህን ጊዜ በዚህን ዓመት በዚህን ጊዜና በዚህን ዓመት ጠልና ዝናብ አይሆንም። ይሄም አለ ፍጹም ጠልና ዝናብ አይሆንም ብሎም እንደተናገረውም ሆነ። ይላል ለአጋብ ተገለጥና ተናገረዋል። ከአምላኬ ቃል በስተቀር በዚህ ዓመት ጠልና ዝናብ አይሆንም ማለት ልክ እንደተናገረውም ሆነ። ከዛ ለኤልያስ ምን አለው? አስጠነቀቀውና ኤልያስ ሆይ ሂድ ወዴት ወደ ኮራት ፈፋ ተሸሸግ አለው ኤልያስም የእግዚአብሔርን ቃል ሰምቶ ወደ ኮራት ፈፋ ተሸሸግልና ቁራም የመግበው ነበር ይላል ቁራ አይታችሁ ከሆነ የአፏ መዓዛ ብዙን ነገር ብዙ ነብሳት እንደምዝ የአፋው መዓዛ በጣም ይሄ በቃ ልክ እዚህ ተቀብታችሁ እዛ እንደሚሸት ሽቶ ብዙ ነገር ብዙ እንትኖችን ትሰበስባለች። የአፏ መዓዛና የአፏ ጠሩ ነው የሚገርም ደስ የሚል መዓዛ አለ። ስለዚህ ይጠጓታል። በዛን ጊዜ ሰው አፈፍ ታደርግና ምግብ ታደርጋቸዋለች። ስለዚህ ይመግበው ነበር የለ። 18 ላይ ልሰጣችሁ። ይመግበው ነበር የለና፣ እንግዲያው ሳለ ዛሬ እንዳል እንዲህ አለ። በአምላክና በሰው መካከል ያለውን ጌታ ወይ በዓልን አምልኩ ወይ እግዚአብሔርን አምልኩ ዛሬ ይለይ ብሎ ምን አለ? በአምላኩም ተወራረደ ይላል። ለምን ሰዎች በሁለት ሀሳብ ያነክሱ ስለነበር ይላል። ስለዚህ ይለያል፣ ወይ በዓልን አምልኩ ወይ እግዚአብሔርን አምልኩ። እናንተ አራት መቶ ሀምሳ ናችሁ። እኔ ብቻ ነኝ። ስለዚህ እናንተ የምትፈልጉትን ነገር አድርጉ። ከዛ በኋላ እኔ ቀጥላለዋል። ስለዚህ የሚያስፈልጋቸውን ነገር አደረጉ። ስሙም ጠሩት። ቀንም ሙሉ ሲቧቂቁ በጩቤም በምንም አምላኮ ተገለጥ ቢሉት ሊሰማም አልቻለም። ኤልያስ ማሾፍ ጀመረ ይላል። ምናልባት እንግዳ በዝቶበት ሊሆን ይችላል። ምናልባት ተኝቶ ሊሆን ይችላል። ምናልባት አሞት ሊሆን ይችላል። ምናልባት ሩቅ ሄዶ ደግሞት ሊሆን ይችላል። ምናልባት እንዲህ እንዲህ እያለም ቀለደባቸውና ኤልያስም አዘዛቸው ላል ጉድጓድን አስቆፈረ። በዛም አሸዋን፣ ውሃን፣ እንጨትን ውሃ ሙሉት አለ። ሰው እንዴት ነው? እስቲ ቆይ እንጨት ውሃ ላይ ሞልቶ እንዴት እንጨት ሊነድ ይችላል? ሙሉት አለ እና ሞሉት አለ። ከዛ በኋላ የእግዚአብሔርን ስም መጥራት ሲጀምር እግዚአብሔር ሆይ የአብርሃም የይስሐቅ የያዕቆብ አምላክ አምላክ እንዳለህ ያውቁ ዘንድ በዚህ ሕዝብ መካከል ተገለጣለ ይልና መጀመሪያ ግን ፈርሶ የነበረውን መስዋዕት አደሰ ይላል። አያችሁ። ፈርሶ ነበር መስዋዕቱ፣ እግዚአብሔር የሚሰማበት ተደባልቆ ነበር መስዋዕቱ። ከዛ ያንን የፈረሰውን ነገር አደሰ ይላል። እርግጠኛም ሆኖ እግዚአብሔር እንደ እንደሚሰማው አውቆ አባቴ በላሁን ተገለጣለ አፈሩንም ውሃውንም ላሰችሁ። አራት መቶ ሀምሳ የበዓል ነቢያቶችን አስገደለ አሳረደ ይላል አያችሁ። ትኩረታችን እግዚአብሔር ላይ እንድናደርግ በምንቀስ እኔና እናንተ በርትተን አይደለም የተነሳ ነው ከሱ የተነሳ ነው። ዛሬ እዚህ ያለን ነገ ምን እንደምንሆን አናውቅም። አያችሁ ዛሬ እዚህ ቆመናል። ነገ ምን እንደምንሆን ከዚህ ደቂቃ በኋላ ስንወጣ እንኳን ምን እንደሚያጋጥመን አናውቅም። ግን ብርታታችን እሱ ከሆነ፣ አቅማችን እሱ ከሆነ ብንሄድ እንኳን ደስ ይላል ወገኖቼ፣ ለምን የሱ ነንና፣ እሱ ነገሩን ሁሉ ውብ አድርጎ ከሰራ በሱ ማንድና በሱ ሀሳብ መንቀሳቀስ አለብን ማለት ነው። አያችሁ ኤልያስ ብቻውን አራት መቶ የበዓል ነቢያቶችን አስገደለ ይላል። አያችሁ አራት መቶም ሀምሳ የበዓል ነቢያት፣ አራት መቶ ሀምሳ የበዓል ነቢያት መስዋዕቱ ተበላሽቶ ነበረ። ከእንደገና መስዋዕቱን አስተካክል ይላል። እግዚአብሔርም ሰማው አደመጠው ይላል አያችሁ። ይህ እኮ ነው እግዚአብሔር ሰማው አደመጠው። እግዚአብሔርም በኤልያስ ተገለጠ ይልዳ የኤልያስ አምላክ እውነትም አምላክ ነው። ለካ በዓል ዝናብ አይሰጥም፣ ዝናብ የሚሰጥ የኤልያስ አምላክ ነው ብሎ ብዙዎች ኤልያስን ፈሩት ይላል ብዙዎች ኤልያስን ፈሩት ይላል። ብዙዎች ሰዓት እንዳይሄድብኝ ነገሩ ብዙዎች ብዙዎች ብዙዎች ይላል። ስለዚህ ወገኖች፣ ሀሌሉያ፣ ለካ የሚጠብቀን የማይተኛ የማያንቀላፋ አምላክ ነው ማለት ነው። የሚጠብቀን አይተኛም አንቀላፋም ይላል። ስለዚህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ሲል ከእግዚአብሔር የተማረ ከእግዚአብሔር የሰማ ከእግዚአብሔር እግዚአብሔርን የተረዳ ነገሮችን ሁሉ እንደ እግዚአብሔር የሕይወት ስርዓት ነው የሚያደርገው። ለምን የእግዚአብሔር ተማሪ ስትሆኑ ልክ ነገሮችን እንደ እግዚአብሔር የሕይወት ማንነት ነው ምትታሩ። ለምሳሌ ደቀ መዛሙርቶችን አይታችሁ ከሆነ አስተማረ አስተማረና ወንጌል እሱ፣ ከዛ በኋላ ሐዋርያ ስራ ላይ ያስቀመጣቸው ይሄዳል። ስለዚህ ሲፈው ሲያዩ ነበረ፣ ተአምራት ሲያደርጉ ያዩ ነበረ፣ ድንቅ ሲያደርግ ያዩ ነበረ ከዛ ኃይልን እስክትቀበሉ ድረስ ሐዋርያ ስራ ላይ ካስቀመጠ በኋላ እነዛ ኢየሱስ ክርስቶስ ወንጌልን ኖሮ እንዳሳያቸው ሐዋርያን ስራ ኖሮ አሳዩት ይላል። አያችሁ ኢየሱስ አስተማሪያቸው ይፈውስ ነበር፣ እነሱም ይፈውሱ ነበር። ጥላቸው ይፈውስ ነበር። አዎ ጥላቸው ይፈውስ ነበር። ለምን ያ አስተማሪው ውጤት ስለሆኑ ይላል። አያችሁ ስለዚህ የምንማረው ነገር ነው። በእኔና በእናንተ ላይ ህይወትን የሚ የምንማረውን መምረጥ የምንሆነውን ነገር እንድንሆን ይወስናል። አያችሁ ያ ነው። ስለዚህ ከማን የተማሩ ከማን የተማሩ ሲባል ምንጫቸው ኢየሱስ እንደሆነ ገባቸው ይላል። እነዚህ ሰዎች ያልተማሩ ናቸው ሐዋርያት ምዕራፍ አራት ላይ ሲናገር እነዚህ ሰዎች ያልተ ይህንን ጥበብ ከየት አመጡት የሚታይባቸው ነገር የሚገርም ነው። አሳ የሚያጠምዱ ናቸው። አሳ የሚይዙ ናቸው። ደግሞ ምናምንቴ ስራ ነው የሚሰሩት ከዛ ምንጫቸውን ተረዱት ይልና ምንም ሊያደርጓቸው አልቻሉም። ናም ያ ሽባው ሰውዬ ተፈውሶ አጠገባቸው ቆሞ ነበር ይልና ፈሯቸው ይላል። አያችሁ ፈሯቸው ይላል። ስለዚህ ምንጫቸው ክርስቶስ ስለነበር፣ ስለዚህ ከምንጩ ይቀዳሉ። አስተማሪው ይፈውሳል፣ ሐዋርያት ስራ ላይ ተማሪዎቹ ይፈውሳሉ። አስተማሪው ያስታርቃል፣ ተማሪዎቹ ያስታርቃሉ። አስተማሪው ያዝናል ተማሪዎቹ ያዝናሉ ለምን ምንጫቸው እሱ ስለሆነ የተጣበቁት ነገር መረባቸውን አሳቸውን ትተው ተከተሉት ይላል የትኛውን የሚያዋጣውን ነገር ያ ነበር እኮ የሚያዋጣው አሳ ነበር የሚያዋጣው አሳ ያወጣሉ አሳ ይሸጣሉ ከዛ በኋላ ግን አሳውን ተውትና ይላል አያችሁ አሳውን ተውትና የአሳ ምንጭ የሆነውን ጌታ ያዙት ይላል ትተው ይላል አያችሁ ከዛ ምን ሰውን ታጠምዳለ ብሎ ተከተሉት ይላል። ምን አይተው ነው ሲባል እሱ ላይ ህይወት አለ ይላል አያችሁ። እሱ ላይ ጥበብ አለ። እሱ ላይ ቃል አለ። እሱ ላይ የማይሞት የህይወት ስነ ስርዓት፣ የህይወት ስርዓት፣ የህይወት ማንነት አለ። መለኮት ማንነት ከነሱ ጋር ሲገናኝ ማለት ነው። የወደፊታችንን የሚያውቅ የዛሬን የሚያውቅ ገና ሳንወለድ የሚያውቅ ዘራችንን የሚያውቅ ከአፍሪካ ከኢትዮጵያ ለአሁን ከሶስተኛው ዓለም እንደመጣን የሚያው አስቦን ወለደን። አያችሁ አስቦን ወለደን። ከ ከኢትዮጵያ ግማሹ ከደቡብ፣ ግማሹ ከሰሜን፣ ግማሹ ከምዕራብ፣ ግን ከሶስተኛ ዓለም ለአሁን ድሃ ከተባለች ሀገር በቃ መወለዳችን ግድ ስለነበረ እዛ ከዛ ቸርነቱን አስቀመጠብኝ ጸጋውን ሰጠንና በልተን ቀሳቀስ በኔ ያለ አሁን ያ ነገር አይገድህባል ከሶስተኛ አለ ነው ይጣው ተወሱን አለ። አሁን በኔ አዲስ ፍጥረት ነህ አለ። አያችሁ አዲስ ፍጥረት ደግሞ በአዲስ የህይወት ማንነት ይንቀሳቀሳል። በማን በክርስቶስ ክርስቶስ በከፈለልን ሞት ሞት ነበር የምንሸጠው፣ ግን ክርስቶስ መጣና በኔና በእናንተ መስዋዕት ወደ ይላል አሁን መቆም ቻለኝ ጌታ የተመሰገነ። ወደ መጀመሪያው ልመልሳችሁ እና እጨርሳለሁ ወደ ኢያሪኮ ገብቶ ያልፍ ነበረ። ቁመቱ አጭር ዘኪዎስ የሚባል ከህዝቡ ቡሳት ማየት ያቃተው ግን ኢየሱስ ለዛ ቤት ደህንነት እንደሆነ፣ ሀሌሉያ። ስለዚህ ዋናው ነገራችን ማተኮር የሚለው ሱ ዋና ነገራችን ላይ ማተኮር፣ ኢየሱስ ጌታ። አንድ ነገር ልናገርና ልጨርስ አንድ ሰው ሁለት ልጆች ነበሩት። ደጋግሜ ተናግሬ ሊሆን ይችላል። ከዛ አባትየው ከመሞቱ በፊት ንብረት አወራሳቸውና ሞት እታችኛ ያለው ትልቅየው ልጅ አጥፊ ነው እላ ያለው ደግሞ በጣም በስነ ስርዓት በፕላን የሚሄድ ነውና ሁሉ ሁልጊዜ ገንዘብ ሲጨርስ ይመጣና ገንዘብ ሲጠኝ ነው ይሰ አሁን መጨረሻ ላይ አልሰጥም ቢሎ ቢለምኖ ቢለምኖ ቢለምኖ እምቢ አለ። ከዛ እንግዳው ሳለና መዶሻና አካፋ ይዞ እንግዳውን ቤቱን ያዝ ቤቴን ላፈርስ ነው። እንግዲህ የታችኛው ቤት ከፈረሰ የላኛው እንዴት እንደሚቆም አስቡት። የታየ ተመሰግነ።